እና አገር ክን አትልቀቅ አልያ ገሬ ሰው እና የባሰ አለና አገርክን አትርሳ ነው የሚለው። የአገራችን ነገር በጣም ከጊዜ ወደ ጊዜ እያሳሰበን መጥቷል። ግን ደግሞ ዛሬ ደግሞ ዛሬ ያየሁት ግን በጣም ደግሞ የሚለይ ነው የሚለይ ማለት ነው አደለም ተደርጎብን ለመስማት የሚዘገንንን ነገር ለመስማት ራሱ የሚዘገንንን ነገር ነው ዛሬ የሰማሁት ማርያምን በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? በያላችሁበት አለም ዳርቻ ሰላማችሁ ብዙ ትረፍረፍ ይበልልኝ። እንዴት አላችሁን? የደህና ነኝ እግዚአብሔር ይመስገን አለው በቸርነቱ። የዛሬው ደግሞ በጣም የሚዘገንንና የሚሰቀጥጥ ነገር ነው። እግዚአብሔር ምስክሬ ነው። ለመስማት ለመስማት የሚዘገንነውን ነገር ለማየት የሚዘገን ነውን ነገር ይህች እህታችን ግን እንዴት ነው የተቋቋመችው? እኔ በጣም የገረመኝና ግራ የገባኝ ነገር ላያስችል አይሰጥም ይባላል። ላያስችል እውነትም፣ ላያስችል አይሰጥም እግዚአብሔርን እኛ ለመስማት እንደዚህ የዘገነንን፣ እሷ በቦታው ሆና ያ ሁሉ ስቃይ ያ ሁሉ መከራ ሲደረግባት እንዴት ነው የተቋቋመችው? እንዴት ነው የቻለችው? እንዴት ቻለችው? እኔ ሳስበው ራሱ እግዚአብሔርን ደግሜ በጭንቅላት ሳስበው ራሱ ይሆነ። እንዴት ነው የሚሰቀጥጥ ነገር ታውቃላችሁ? በጣም የሚሰቀጥጥና የሚዘገንን ነገር። ከጊዜ በኋላ እኔ የማስበውን ነገር ልንገራችሁ። እኔ አገሬ ለመግባት የሆነ የሚያስፈልገኝን ነገር ይዤ አገሬ ለመግባት በጣም ጉጉቴ በጣም ብዙ ነበር። አሁን ግን እኔ እንጃ፣ ወደ ሀገር ለመግባት እራሱ በጣም ከባድ እየሆነ መጣ። እንዴ እኛ በሰው ሀገር ላይ በነፃነት እየኖር በሰው ሀገር ላይ በኮንፊደንስ እየኖር አገራችን ላይ ነፃነት የለ፣ እንደፈለግን መናገር እንኳን አንችል፣ እንዴት ነው አገራችን መግባት የምንመኘው ማለት ነው? አሁን በአሁኑ ሰዓት ማንነው አንድ ሰው እንዴት ነው አገሩ ገብቶ ለመኖር የሚያስብ ሰው አለ ወይ ነው እኔ ጥያቄ። እንዴ እኔ በበኩሌ ወደ ኢትዮጵያ ለመግባት በጣም ጉጉቴ በጣም ብዙ ነበር፣ አሁን ግን በጣም ጠፍቷል። የመጨረሻ ማለት ነው። ምክንያቱም በሀገሬ የምደፈር ከሆነ በሀገሬ ምገረፍ ከሆነ በሀገሬ የምገፋ ከሆነ በሀገሬ መናገር የማልችል ከሆነ ቆይ ሀገሬ መግባት ምን ያስፈልገኛል? እኔ እኔ ሰውም በማንነቱ በተወለደበት ፈልጎ ባልተወለደበት ብሄር የሚገደል ከሆነ እስኪ እንዴት ነው እስኪ ሀገራችን ለመግባት ጉጉት የሚኖረን በጭራሽ ሊኖረን አይችልም። እኔ ሊኖረኝ አይችልም በጭራሽ። እኔ አሁን በዚህ አመት መጨረሻ እግዚአብሔር ለመግባት ወስኜ አቅጄ የነበርኩበት ነው። ግን አሁን ግን ትቼዋለሁ፣ በቃ ተውኩት። በቃ ምክንያቱም በሀገሬ ገብቼ ነጻነት ከሌለኝ የሰው ሀገር ነጻነት እያለኝ በሰው ሀገር መኖር እችላለሁ። ምክንያቱም ነፃነት ከሌለበት ቦታ ለምን እሄዳለሁ? ቤተሰቦቻችን ይናፍቁናል፣ እህት ወንድሞቻችን ይናፍቁናል፣ እናት አባቶቻችን ይናፍቁናል፣ ዘመድ አዝማድ ይናፍቀናል፣ ሀገር ይናፍቀናል። ግን በሀገራችን ነጻነት ከሌለን፣ እንደፈለግን መናገር ካልቻልን፣ በየሄርንበት የምንደፈርና የምንገደል ከሆነ ታዲያ ምን ያስፈልገናል? ለሀገራችን መግባት በሰው ሀገር ነጻነት እያለን መኖር በሰው ሀገር እንዲህ በጣም የሚዘገንን ነገር እኮ ነው። ከቀን ወደ ቀን ከቀን ወደ ቀን የሚመጣው ነገር በጣም የሚዘገንን ለማየት አይደለም ለመስማት የሚዘገንን እንኳን ተደርጎብን አይደለም በራሳችን ላይ በሰዎች ላይ እየተደረገው ሲወራ ራሱ የሚዘገንንን ነገር ነው። እኔ እግዚአብሔር ምስክሬ ነው የዝች ልጅ ስሰማ እኔ እግዚአብሔርን ነው ምላችሁ። እንባ አይደለም ደም እንባ ነው ያለቀስኩትኝ፣ እሷን እያየው ማለት ነው። ደም እንባ እንዴት እንዴት እንዴት ቻለችው ነው እኔ እንደው የእግዚአብሔር እጡብ ድንቅ ስራው ነው እንጂ እንዴትስ በህይወት ኖረች ነው እኔ። ይሄ ሁሉ ነገር ደርሶባት ይሄ ሁሉ መከራ ደርሶባት በሀገራችን ላይ እኮ ተበድለን እንኳን እራሱ ወተንም አንናገርበት እንደፈለግን የምንታፈን እኔ እግዚአብሔርን በሰው ሀገር ነጻ ለምን ዋሻችኋለሁ፣ ሰው ሀገር ላይ በጣም ነፃነት አለኝ። እንደፈለጉ ወጥቼ እንደፈለኩ ገብቼ ነው እንደፈለኩ ሰርቼ ነው። አገር ስትገቡ ስራ የለ ነፃነት የለ። እስኪ እንደው እግዚአብሔርን ኢትዮጵያ ለመግባት እስኪ እንደው ምንድን ነው የሚያስመኛችሁ? እስኪ በአሁኑ ሰዓት ኢትዮጵያ መግባት የሚያስመኛችሁ ሰው አላችሁ? በዚህን ሰዓት እኔ አያስመኘኝም። በቃ አያስመኘኝም። እግዚአብሔር ምስክሬ ነው አያስመኘኝም፣ በአሁኑ ሰዓት ማለት ነው በፊት እኔ አላማዬ እቅዴ እንደው አምላኬ ወይ ላንገት የመግቢያ ቤት ስጠኝና ሀገር ልግባ እያልኩ ነበር። ሁሌም የምማጸነው አምላኬን። ግን ታዲያ ቤቱን ቢኖረኝ ነፃነት ከሌለኝ፣ ሰላም ከሌለኝ እዛ ቤት እንዴት እኖራለሁ? ያጣበቃችሁትን እንጀራ ራሱ የማትጎርስበት የማትጎርሱበት፣ መጉረስ የማትችሉበት ጊዜ ላይ ነው አሁን ያለን ማለት ነው። ያጣበቅነውን እንጀራ ገና ሊበሰል የተዘጋጀውን እንጀራ ሳይሆን ተበስሎ የቀረበውን እንጀራ እንኳን አጣብቀን ያጣበቅነውን እንኳን ለመብላት ዋስትና የሌለን ጊዜ ላይ ነው ያለ ነው። ብትበደሉ አቤት የምትሉበት ሰው የላችሁ፣ ብትገፉ አቤት የምትሉበት ሰው የሌላችሁ፣ የባለ ሀብት ጊዜ ነው። የባለ ገንዘብ ጊዜ ነው። የባለ ጸጋ ጊዜ ነው። ምስኪን መኖር የማይችልበት ሀገር ማለት ነው። ምስኪን ተበድሎ ምስኪን ይገፋል። ሀብታም በድሎ ለምስኪን ደግሞ ምንም ነገር መፍትሄ አይሰጥም ማለት ነው። ታዲያ እንደዚህ አይነት ሀገር ውስጥ ምን ለመግባት ያስፈልገኛል? እኔ እግዚአብሔር ምስክሬ ነው ነው የምላችሁ። እኔ እኔ እንጃ እኔ እንጃ እኔ እንጃ። እንዲያው በቃ ይሻላል ሲባል እየባሰ ይሻላል ሲባል እየባሰ ሰው እኮ በአሁኑ ሰዓት ሰው ከአውሬነት ተቀይሯል። አውሬማ ማ ይሻላል እኮ አውሬ እኮ ራስ በራሳቸው ይተዛዘናሉ እኮ አውሬ ራስ በራሱ ይተዛዘናል እኮ የታወቀ ነው ግን ሰው ከአውሬ እንኳን ከአውሬ እንኳን የባሰበት ጊዜ የሰው ልጅ ከባብ የባሰበት ጊዜ እኮ ነው። ከባብ ማለት ነው እንግዲህ ባብ ባብ ነው፣ ስሙም ባብ ነው። ግን ከባብ የከፋን እንሆነ። እረ በስመ አብ ወወልድ ወመንፈስ ቅዱስ አዶም። አረ ምን ጉድ ነው! ምን ጉድ ነው! ከጊዜ ወደ ጊዜ አንድ መልካም ነገር እኔ ምን ናፈቀሽ ብትለኝ፣ መልካም ነገር መስማት ማለት ነው። መልካም ነገር መስማት በጣም ነው የናፈቀኝ፣ በጣም ግን የለም በቃ የለም። ቤተሰቦቻችን በየቦታው ተሰደው በየጫካው በየዱሩ ናቸው። ሰላም የለም። አንዱ የሚበለው አቶ እዛጋር በራብ ይሞታል። እንዴ ምኑ ጊዜ ላይ ነው የደረስነው? እግዚአብሔር ምስክሬ ነው። ምን ጊዜ ላይ ነው የደረስነው? እንደዚህም ተ- እንደዚህም ተገፍታ ፍትህ እንኳን ማግኘት አልቻለችም። ፍትህ ማግኘት አልቻለችም። ታዲያ ይሄ መንግስት ነው ምንድን ነው ሲጀመር? እኛ መንግስት አልባ ነን እኮ እግዚአብሔርን